ኢትዮጵያውያን ሐጃጅ የመጀመሪያ በረራ የሚያደርጉበት ቀን ታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮ የሀጅ ሥነ ሥርዓት ክንውን ላይ የሚሳተፉ ኢትዮጵያውያን በረራ የሚጀምሩበት ቀን ይፋ አድርጓል። አሰላሙ አለይኩም ራህመቱ ላሂ ወበረካቱ። ውድና የተከበራችሁ የእናት ዩቱብ አድማጭ ተመልካቾች በያላችሁበት የአላ ስብሓንሁ ወተአላ ሰላም፣ እዝነት፣ ረደት ሁሉ ነገር አይለያችሁ እያልኩኝ ዛሬ በአዲስ ቪዲዮ ተከስቻለሁ። የዛሬው ቪዲዮ እስከ መጨረሻው መደመጥና መታየት ይገባዋል ማለት ነው እንሻ አላ የዛሬው መረጃችን ስለ ሀጅ ይሆናል። ኢትዮጵያውያን ሁጃጅ የመጀመሪያ በረራ የሚያደርጉበት ቀን ታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮ የሀጅ ስነ ስርዓት ክንውን ላይ የሚሳተፉ ኢትዮጵያውያን በረራ የሚጀምሩበትን ቀን ይፋ አድርጓል። በምክር ቤቱ የሀጅና ኡምራ ዘርፍ ይፋ በተደረገው መሰረት ሙእሚናን በረራ የሚጀምሩት ግንቦት 6 2017 ይሆናል። ጠቅላይ ምክር ቤቱ ይህን የገለጸው ዛሬ ሰኞ ሚያዝያ 13 2017 ነው። እንደ ምክር ቤቱ መረጃ ከሆነ የኢትዮጵያውያን ሁጃጅ በረራ ግንቦት 6 ተጀምሮ ግንቦት 30 2017 ይጠናቀቃል። በዚህ መረጃ ላይ ምክር ቤቱ የሁጃጅ በረራ የሚጀምርበትን ቀን ቢያሳውቅም በረራ የሚደረግበትን አየር መንገድ አልገለጸም። ምክር ቤቱ ባለፈው ዓመት የላካቸው 12ሺህ ሙእሚናን የበረሩት በኢትዮጵያ አየር መንገድ መንገድና በሳኡድ አረቢያ ሳዑዲያ አየር መንገድ እንደነበር ይታወሳል። ከአየር መንገዶቹ መካከል የኢትዮጵያ አየር መንገድ 8500 በማስተናገድ ከፍተኛውን ቁጥር ወስዷል። በሳውዲያ የበረሩት 3500 ኢትዮጵያውያን ነበሩ። ጠቅላይ ምክር ቤት ምዝገባ ካከናወኑ ሙእሚናን ውስጥ የአውሮፕላን ትኬት በግል የሚቆርጡትንም ሲያስተናግድ ቆይቷል። የአየር ትኬት በግል ቆርጠው ሀጅ የሚያደርጉ ሙእሚናን መዳረሻ መዲና መሆኑን በመግለጽ እስከ ሚያዝያ 14 2017 የተረጋገጠ የአውሮፕላን ትኬት በተመዘገቡበት የሀጅ ምዝገባ ጣቢያ ይዘው በመቅረብ እንዲያስመዘግቡ አሳስቧል። በተጠቀሰው የጊዜ ገደብ የአየር ትኬታቸውን የሚያስመዘግቡ እና መዳረሻቸውን ከመዲና ኤሪፖርት ውጭ የሚያደርጉ የግል ትኬት ተጓዦች በሳውዲ አረቢያ የሚኖራቸው ቆይታ ለሚደርስባቸው የአገልግሎት ክፍተት ኃላፊነቱን የሚወስዱ መሆኑን አሳውቋል። በ1446 የዘንድሮ ሀጅ ላይ ከኢትዮጵያ የሚሳተፉ ሙእሚናን ቁጥር ወደ ስድስት ሺህ እንዲቀንስ መደረጉን የጠቅላይ ምክር ቤቱ ሀጅና ኦምራ ዘርፍ ባለፈው ሳምንት መጨረሻ ማሳወቁ ይታወሳል። ዘርፍ የተጠቀሰው ቁጥር ተሟልቶ ምዝገባ ስለመደረጉ ማረጋገጫ አልሰጠም። የሳውድ አረቢያ ሀጅና ኦምራ ሚኒስትር ለምዝገባ ያስቀመጠው የጊዜ ሰሌዳ ማዚያ 10 2017 ተጠናቋል። አላህ ስብሓንሁ ወተዓላ፣ እንግዲህ እዛ ቀን አድርሶን እድሉን የምንጎናጸፍ ያድርገው ማለት ነው እንሻላ። ዜናው በዚህ ተጠናቋል። በአዲስ ዜና ደግሞ እስከምንመለስ፣ ወሰላም አለይኩም ወራህመቱላሂ ወበረካቱሁ።